የሰው ልጅ በሰውነቱ የተከበረ ነው። ሰው በመሆኑ አላህ በቁርአን ወለቀር ከረምና በኒ አደም ብሎ ክርስቲያን፣ ሙስሊም ሳይል በብሔር ታይሆን፣ በቀለም ታይሆን፣ ቀይ፣ ጥቁር፣ አጭር፣ ረዥም፣ ወንድ፣ ሴት ታይባል የሰው ልጅ በሰውነቱ የተከበረ መሆኑን ቁርአን አስቀምጦታል። እንዲህ ወደ ደገር እንዲህ ወደ ገታ ደግሞም ወደ ዳና ጫሌ ገንደ ጎራ የተሰየማችሁ ሰው መሆን ሰው መውደድ የሚለውን ኪታብ ውሉን የቀራችሁ በሸዋ ከተማ የአገር ዋርካ ሲወርቅ ከቶ ምናላችሁ? የክብር ዶክተር ተቀዳሚው ሙፍቲ ሐጂ ዑመር ኢድሪስ አሸልበዋል። ወዳጃቸው የገነቴው ብርሃን ተጨፈኑ ሲል ሁነቱን በውስጠ ወይራ ቃላት ገልጾታል። ወሎዮ ሼህ ዑመር ኢድሪስ ደመቀ ታላቁ መንፈሳዊ መሪ ወደ ቀጣዩ ዓለም መሸጋገራቸው ብዙዎችን አስደንግጧል። ሀገራችን ታላቅ አባት አታለች። ሐዘናችን መሪር ቢሆንም የአላህን ውሳኔ ከመቀበል ውጪ አማራጭ የለም የሚለውን የኡስታዝ አቡበክር አሕመድን ማጽናኛ ቃል ተውሰን የህይወት ታሪካቸውን በጨረፍታ እንዳስሳለን። ውድ ኢትዮ ስካይ ሚዲያ አድማጭ ተመልካቾች፣ ሚዲያችን በሙፍቲ ህልፈት ላዘኑ ነፍሶች ሁሉ መጽናትን እየተመኘ ከገነቴ እስከ አዲስ አበባ ከጠባብ መድረሳ እስከ ፌዴራል መጅሊስ የሚዘረጋውን የትልቁ ኗርካፍሬዎች አስታውሳል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሀዘኗን በይፋዊ መግለጫ ያስተጋባችላቸው እኚህ ትልቅ ሰው የእስልምና ሃይማኖታዊ መሪ ቢሆኑም በሃይማኖት የማይመስሏቸው ፍጥረት ሁሉ ምን ነው ምን አገኘብኝ ብለው ቸውን ያዘሩላቸው ምልክት ሆነዋል። በመጅሊስ የአመራር ሽኩቻ የእድሜያቸው ማምሻ በቅሬታ የተሞላ ነበር የሚሉ አካላት ስለ ሁኔታው ብዙ ብለዋል። ከሙፍቲ ቅሬታ ጋር በተገናኘ ስማቸው ደጋግሞ የተነሳው ኡስታዝ አህመዲን ጀበልን ጨምሮ የአሁኑ የመጅሊስ ፕሬዝዳንት ሀጂ ኢብራሂም ቶፋም ስለ ሙፍቲ ህልፈት የተሰማቸውን ተንፍሰዋል። ከጠቅላይ ሚኒስትር አብይ አህመድ እስከ ቴዲ አፍሮ ስለ ሙፍቲ ህልፈት የሀዘን መልእክት በአራቱም አቅጣጫ ተስተጋብቷል። እኛም አይረሴ የሸየውን ንግግሮች እያጣቀስን ስለ ሙፍቲ ያልተሰሙ ነጥ ጥቆችን እንቃኛለን። ሙፍቲን ፈጣሪ ከደጋጎች ጎን ያሳርፋቸው። ዝግጅታችን ይቀጥላል። አገራችን ሰላም ትሁን፣ ሰላማችን የተከበረ ይሁን። ሁልጊዜ አገራችን በደስታ ትኑር፣ እኛም በደስታ እንኑር፣ በደስታ እንሙት። ወሰላሙ ዐለይኩም ወረሐመቱላሂ ተዓላ ወበረካቱ የሀገር ሰላምና አንድነት አደጋ ላይ መውደቁ ደጋግሞ የቆረቆራቸው እንደነበር ከአንደበታቸው የሚወጡ ነፍስ የሚያለመልሙ ቃላት ምስክር የሆኑላቸው የሀገሬው ዋርካ ማን ናቸው? ሐጂ ዑመር ኢድሪስ ደመቀ በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 1929 ነው መወለዳቸውን የህይወት ታሪካቸው የሚያስረዳው። ገና በለጋ ዕድሜያቸው የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው ከእስልምና እውቀት ለመቋደስ የሕይወት መንገድ መጀመራቸውን በሕይወት ሳሉ በሰጧቸው ቃለ ምልልሶች ላይ ተናግረዋል። ሐጂ ዑመር ከአምሳ ዓመታት በፊት ወደ አዲስ አበባ የተጓዙት ውስታዛቸውን ወይም መምህራቸውን በመፈለግ እንደነበርም ታሪክ ያስረዳናል። እዚህ የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት በሐጂ መሐመድ ሳኔ ሀቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ በከተማዋ ለመኖር አልነበረም። እርሳቸው መምህራቸውን የፈለጉትን ያህል ደግሞ ደሴ ከተማ ውስጥ ያስተምሯቸው የነበሩ ተማሪዎች ደግሞ እርሳቸውን ፍለጋ ተከትለቸው ተንከራተዋል። ሆኖም ለዓመታት የሰበሰቡት እውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ሐጂ ሳኒ ሀቢብ ስለተረዱ በኗር መስጅድና በመስጅደ ኑር እንዲያስተምሩ ተመደቡም። ሐጂ ዑመር ግማሽ ቀኑ ለራሳቸው እውቀትን ሲሰበስቡ ቀሪውን የቀን እኩሌታና ምሽት ላይ ደግሞ በማስተማር ያሳልፉ ጀመር። ሙፍቲ ሐጂ ዑመር ድሪስ ከማስተማር ባሻገር ከአምሳ በላይ ሃይማኖታዊ መጽሐፍትንም ጽፈዋል። ቅዱስ ቁርአንንም ተርጉመዋል። የቁርአን ትርጉም ስራቸው በ ሲዲ ተሰራጅቷል። ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። ከጻፏቸው መጽሐፍት የህትመት ብርሃንን ያገኘው አንድ ብቻ ነው። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን እውቀት አጠር ግጭቶችን በመፍታትም ሙፍቲ ሰማቸው ይጠራል። በደርግ ዘመን የኢትዮጵያ እስልምና ጉዳዮች ከመሰረቱ ሰዎች መካከልም አንደኛው ነበሩ። በ1967 የምክር ቤቱ አባልና የዑለማ ሊቀመንበርም ነበሩ።

ዓመታት በተለያዩ የኃላፊነት ቦታ ላይ የሰሩት ሙፍቲ ከአስር ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት አበርክተዋል ሆኖም ቅንነታቸው መልካም ሐሳባቸው በወቅቱ አልተወደደላቸውም እንዴት አንድነትና ሰላም ለመፍጠት እጥራለሁ ተብለው አርፈው እንዲቀመጡና ከድርጊታቸውና ከእንቅስቃሴያቸው እንዲታቀቡም ተገደዋል ሐጂ ዑመር ስለ እርቅና ሰላም ደጋግሞ ሲሰብኩ ሰው ሆኖ አንድነትን የሚጠላ ጤናማ አእምሮ ያለው ነው ማለት አይቻልም። አንድነት ለሀገር ልማት፣ ለሰላም መሰረት ነው ይላሉ ሐጂ። በሰዎች መካከል ሰላም እንዲሰፍን፣ እርቅ እንዲወርድ፣ መልካምነት እንዲነግስ ሁሌም የራሳቸውን ጥረት ያደርጋሉ። ይህ የተፈጠሩለት ዓላማ፣ የተቸሩት መክሊት ነው። ስለ ሰላም ሲናገሩም የአስተሳሰብ ልዩነት አላህ የፈጠረው የሰው ልጆች ባህሪ ነው። የመከባበር የመመካከር የመነጋገርና ሀሳብን የመደገፍም ሆነ የመንቀፍ አስተሳሰብን መርህ አድርጎ የወረደን ሃይማኖት ሲዘን በሃይማኖት ስም መናጨት መሰረት የሌለው ነው። የሰው ልጅ የሚያጣላው ገንዘብና ስልጣን ነው። እንደ ኢትዮጵያ ሙስሊም እየተነሱ ያሉ የልዩነት ሀሳቦች በመሰረታዊነት የሚያለያዩን አይደሉም። ጥቅምና ስልጣን፣ እነዚህ አጀንዳዎች ሽፋን አድርገው ነው እያጋጩን የሚገኙት ሲሉ ደጋግመው ተናግረዋል። ሐጂ ዑመር በኢህአደግ ጊዜ በኢትዮጵያ አቆጣጠር ከ203 በኋላ ማለት ነው የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴዎች በእስር በነበሩበት ጊዜ ከኡስታዝ መሐመድ ጀማል አጎናፍርና ከሌሎች አባቶች ጋር በመሆን ለአራት ዓመታት መንግስትን ከኮሚቴዎቹ ጋር በማስታረቅ ኮሚቴ ገዢዎቹ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረዋል። ሐጂ ዑመር ባለፉት ጊዜያት አላቸውን የሕይወትና የእውቀት ልምድ በመጠቀምም ሀገርንም ሆነ የኢትዮጵያ ሙስሊሞች በሚፈልጓቸው ወሳኝ ወቅት ላይ ወሳኝ ታሪክ አበርክተዋል። ይህ እውነታ የእሳቸው የዕለት ተዕለት እንቅስቃሴ በመገናኛ ብዙኃን የሚከታተል ማንኛውም ኢትዮጵያ የሚመሰክረው ነው ሲል ጸሐፊው ሁሴን ከድር ያስከትላል። አንበሳ አንበሳን አይበላም፣ ተሁላ ተሁላን አይበላም ተጐሳው ሌላ ነው የሚያዘው። የሰው ልጅ ምን ነው ሰው የሚገድለው? ምን ነው የሚዘርፈው? ምኑ ነው የሚያፈናቅለው? ተማርን ምን ሰዎች ትምህርቱ የት ላይ ነው? ትምህርትኮ እውቀት ማለት ነው። እውቀት መጥፎ ነገር ጥሎ ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብሩ ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብሩ ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ከንቱ እውቀት ነው። ተማወቁ አለማወቁ ይሻላል ብሏል። መሃይም ነው ያወቀው ሰው መሃይም ነው አዋቂ አይደለም ብሏል። ኪታባ እተግባር ላይ ታሩ አለ። ሌሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላይ ነው። ሌሊት እንቅልፍ የለኝም። ለሁለት ሰዓታት ብተኛ ነው፣ ቀሪውን አለቅስበታለሁ። ለምንድነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል ያስለቅሰኛል። ይህ ከሙፍቲ አይረስ የንግግሮች መካከል ነው። ሐጂ ዑመር የተመነዘረ ለነፍስ ስንቅ የሚሆን ረብጣ ምክርና ተግሳጽን አውርሰውን አልፈዋል። ከሁሉም በላይ ሰው መሆን ያለውን ዋጋ፣ የፈጣሪያቸውን ቃል አጣቅሰው አደራ ይላሉም ሰው ሁኑ ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቅደም። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁት በማለት አዞናል። አንዱ አንዱን መግደል የሰው ልጆች ባሕሪ ባለመሆኑ ሊቆም ይገባል። እንደ ሃይማኖት አባትነቴ ሰላም እንዲሰፍን እንዲሁም መገዳደልና መጫረስ እንዲበቃ እማጸናለሁ እያሉ የገነቴው አድባር ይቀጥላሉ። ሸህ ዑመር ገነቴም ሐጂ ዑመር ከሦስት ዓመታት በፊት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ መርቆሪዎስ ሽኝት ወቅት የሰው ልጅ መከበሪያው መልካም ጠባይ ነው ካሉ በኋላ ኢትዮጵያውያን ሃይማኖት ሳይለዩ ለሰላም የሚሆን ጠባይ እንዲያጎለብቱ አሳስበዋል። ኢትዮጵያ ህዝብ በአጠቃላይ ክርስቲያኑም እስላሙም እንድንዋደድ፣ እንድንከባበር፣ ጠብን እንድንተው፣ ማፈናቀልን እንድንተው፣ ግድያን እንድንተው አ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከ2010 መጋቢት ወር እስከ ግንቦት 2014 ድረስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን በፕሬዝዳንትነት የመሩ ሲሆን ከዚያ በኋላ በተካሄደ የአመራር ምርጫ ከኃላፊነት መነሳታቸው ይታወቃል። በዚህ አመራር ለውጥ ሰሞን ታዲያ ከመጅሊስ መሪነት ተገፍተዋል የሚሉ አካላት ለሙፍቲ ካላቸው ፍቅርና አክብሮት የተነሳ ጭምር ቅሬታቸውን ሲገልጹ ነበር። ምንም እንኳን የዛሬው መሰናዶ በመጅሊስ ውስጥ ያለውን ጉዳይ መተንተንና እውነታውን መግለጥ ዓላማው ባይሆንም ከሙፍቲ ጋር ተኳርፈዋል አሊያም ተሰኛኝተዋል ተብለው ስማቸው ተደጋግሞ የተጠራው የአሁኑ የመጅሊስ ፕሬዝዳንትና የታሪክ ተመራማሪውም እዚያው ግድምም ያለው ኡስታዝ አህመድዲን ጀበል ምን አሉ የሚለውን ለመጥቀስ እንሻለን። ኡስታዝ አህመድዲን ጀበል እንዲህ ይላል። አባታችን ሙፍቲ ሐጂ ዑመር ድሪስ ወደ ቀጣዩ ዓለም መሻገራቸውን ሰማን። ለዓመታት በጥሩም በመጥፎም ሁኔታ ውስጥ አብረን ሰርተናል። ለህዝበ ሙስሊሙ መልካም ከማሰብ በመነጨም ኢጅትሃዲ የሀሳብ ልዩነት የተንጸባረቁባቸው ጥቂት ሰሞንንም አሳልፈናል። በመልካም ወዳጅነት በአባትና ልጅነት ማብረንነት እየተያየንም አብረን ብዙ ሰርተናል። በግልም ሆነ እንደ ኮሚቴ አባልነትም አብረን ብዙ ተቀማምጠናል፣ ተማክረናል። ዛሬ ሙፍቲ ወደ ቀጣዩ ዓለም ተሻግረዋል። ዱንያና በውስጡ ያለው ሁሉ ጊዜያዊን መሆኑን ደጋግሞ የሚያስታውሰን ሞት እኛንም በየተራ ይጠብቀናል። አላህ ሙፍቲ ሐጂ ዑመርን እዝነቱንና ምሕረቱን በማጎናጸፍ በጀነተል ፊርዶስ እንዲመነዳቸው እንለምነዋለን። አላህ ለእኛም መልካም ፍጻሜን ይለግሰን ዘንድ እንማጸነዋለን። እርሳቸውም ወደማይቀረው ዓለም ተሻግረው ከስራቸው ጋር ተገናል አይተዋል በልቦቻችን ቅሬታ ያሉን በሙሉም አውፍ ከማለት ተሻግረን ዱዓ እናደርግላቸው ሲልም ይቅር በማለት የጸሎት ተማጽኖ አቅርቧል። በሙፍቲ ቦታ የመጅሊሱ መሪነት የተረከቡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአሁኑ ፕሬዝዳንት ሼክ ሐጂ ኢብራሂም ቱፋ ተቀዳሚ መፍቲ ሐጂው መሪ ድሪስ በዲን እውቀታቸው አንቱ የተባሉ በመንፈሳዊ አገልግሎታቸውም ለአቅያለ ደረጃ የነበራቸው ናቸው እሳቸውን ማጣት እጅግ ከባድ ነው ሲሉ ሀዘናቸውን ገልጸዋል። ጠቅላይ ምክር ቤታችን ህጋዊ ሰውነትን እንዲያገኝ እስላማዊ ባንኮች እንዲቋቋሙ የሰሩት ታላቅ ሥራ በታሪክ ሲታወስ ይኖራል ያሉት ሐጂ ኢብራሂም ቶፋ የሙስሊሙ አንድነት እንዲጠናከር ዕድሜ ዘመናቸውን መልፋታቸውንም ገልጸዋል። በዚህ ረገድ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ስላበረከቱት ሁሉ ከፍተኛ ክብርና እውቅና ይሰጣል ብለዋል። እሳቸውን ማጣት በእጅጉ ትልቅ ሐዘን ነው ያሉት ፕሬዚዳንቱ ከሙስሊሙ አልፎ በመላው ኢትዮጵያውያን ዘንድ ውዴታን ለማግኘትም የበቁ ታላቅ ዓሊም እንደነበሩ ይገልጻሉ። የሃይማኖት አባት የሚሰደብበት ወቅት ላይ ነው ያለው። እንዲህ ያለው ብልግና ተየት ነው የመጣው? እንዲህ ያለው ድፍረት ተየት ነው የመጣው? ተየት መጣብን? ተየት መጣብን? የውጭ ጥራት መጣ እንደሚያደማ እንዴት እስበሳችን እንጋደላለን? እስበሳችን እንዴት አንዱ አንዱን ያፈናቅላል? እስበሳችን ቤቱ እየገባ እንዴት ሰው ያርዳል? ሰውን ሰው እንዴት ያርዳል? እንደ በግ እንዴት ሰሳ? ይሄ የሰው ጠባይ ነው እንዴ? የሰው ጠባይ አይደለም፣ የአውሬ ጠባይ ነው። እንዲሁ ዝም ብሎት ሲሰብኩት ደግሞ የሚከተል እንስሳ ነው። አእሚሮ ያለው ሰው አይደለም። አእሚሮት ሰጠን እኮ አላህ። አእሚሮ አቅል ብሎ ማለት ጉዳትንና ጥቅምን ለይተን ልናውቅ ነው። ይሄ ነገር ይጠቅማል፣ ይሄ ነገር ይጎዳል፣ እኔን ይጎዳኛል፣ ይጠቅመኛል፣ ለሀገር ይጠቅማል፣ አገር ይጎዳል። መሪዎችስ ዝም ማለታቸው ምንድን ነው? ይሄ ሃይማኖት እኮ የጠምንቅ አይደለም ዕውቀት የጠብ ምንጭ አይደለም፣ የተንኮል ምንጭ አይደለም። አሁን ተንኮል የሚፈልቀው ተተማርነው ታወቅነው ሰዎች ነው። እባካችሁ ወንድሞቻችን የፖለቲካም ሰዎች አመራር ላይ ያላችሁ፣ ፖሊሶችም፣ ደህንነቶችም፣ አስተማሪዎችም ተማሪዎችም ለሰላም እንቆርቆር፣ ወደ አንድነት እንመለስ። የጠፋው ጠፍቷል፣ ወደፊት እንኳ እንጸጸት ነው ምለው በሙፍቲ ሐጂ ዑመር ድሪስ ህልፈት የሐዘን መልእክት ያስተላለፉ ተቋማትና ግለሰቦችን ዘርዝሮ መጨረስ ከባድ መሆኑን አልዘነጋ ነውም። ቀልባችንን የሳበው የፓትርያርኩ አቡነ ማቲያስ መልእክትን እዚሁ ጠቅሰን የሃይማኖት መከባበርንም እንዲሁ ብንጠቁም ግን ደስ ይለናል። አባ ማቲያስ እግዚአብሔር በየዘመናቱ ሀገርን ያለ መካሪ፣ ህዝብን ያለ ዘካሪ አይተውም ባሉበት መልእክታቸው ለዚህም ምስክሩ ታላቅ አረጋዊ፣ የበሳል አእምሮ ባለቤት፣ ሀገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ድሪስ ነበሩ ብለዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወለድም የታደሉትን የዘመናችንን ጌጥ አታለች ያሉት ፓትርያርኩም፣ ይህን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ሲሉ መጽናናትን ተመኝተዋል። ሐጂ ዑመር አንድ ነገር ተናዘዋል ሃይማኖታዊ ትምህርት በሚሰጡበት ሀሪማ ወይም የመኖሪያ ቤታቸው መሳጅድ አጠገብ መቀበር እንደሚፈልጉ ተናግረዋል ምንም እንኳን በከተማ ላይ ባይለመድም ትላልቅ የሃይማኖት መሪዎች የሚቀበሩበት ቦታ መኖሪያ አቅራቢያቸው ነው እናም ይህንን ኑዛዜ ይፈጸም ዘንድ ዛሬ ሰኞ አስር ሰዓት ላይ ቀጠሮ ተይዟል ሀገር ወዳዱ ሰው ከዚህ አስቀድሞ ሰባት ሰዓት ላይ ሲያስተምሩበት በቆዩት የፒያሳው በኒን ወይም ኑር መስጅድ በጀማአ ተሰግዶና ተጸልዮ ተገኝቶላቸው ስምንት ሰዓት ላይ በሚሊኒየም አዳራሽ ስንብት ይካሄድላቸዋል። ይህንን ጉዳይ አስመልክቶ ልጃቸው ተከታዩም ብሏል። ከዛ ውጭ የመቃብር ስፍራቸውን በተመለከተ ቀደም ሲል በኑዛዜያቸው መሰረት ወይም ወስያ ያላቸው ሲሆን በወስያቸው መሰረት በራሳቸው ሀሪማ በመስጊዳቸው ከመስጊዳቸው ጎን ባለ የመቃብር መካነ መቃብር ቦታ ላይ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 እንዲህ ወደ ደገር እንዲህ ወደ ገታ ደግሞም ወደ ዳና ጫሌ ገንደጎራ የተሰየማችሁ ሰው መሆን ሰው መውደድ የሚለውን ኪታብ ውሉን የቀራችሁ በሸዋ ከተማ የአገር ዋርካ ሲወድቅ ከቶ ምን አላችሁ? የቦረናው አሊም የገነቴው ማርዳ የደጋጎቹ ልጅ የወሎ አይነ ኩሌ ቁመናው ጀርጋዳ ፈትፍቶ የሚያጐርሰው ኢልም እንደ ፍሪዳ የተሽሞነሞነው ከታች ባህድራው ቤት ከላይ በዋሪዳም አማናውን ሳይሸጥ ኪታቡን ሳይዘውር መንገዱ አማረለት። ደግሞ እንደ ነጫሌ ደግሞ እንደ ሸሆዳ ወሎን ያህል አገር ቦረናን ያህል ቤት በመሻሄ ኪታብ ሀገርና ማጀ ሰርቶ እየሰጣችሁ ከደባቲ ቀዬ እስከ ደገሮች ቤት ሰው መሆን የሚሉት የሰውነት ቂራት እያስነበባችሁ ምነው ጀማ ሁሉ ቀለሙን ሳትይዙት ቀልብ እንደነካው ሰው ተውጀበጀባችሁ በጨለማው ወራት በተደናገረው በቀኝ ጀምሮ በግራ በሚያድረው በመውደድ ጀምሮ በጥላቻ መደድ በሚደመድመው እሰጣለሁ ብሎ ነጥቆ በሚጥለው በዚህ ክፉ ጊዜ ዘመኑን አኩርፎ ዙልሙን ተጸይፎ ደጋግሰው ሲሄድ ውስጡን ቅር እንዳለው አትጠራጠሩ። ማለዳዊ ሽንፍር ቀኑ ጨለማ ነው። በወሎች ዘንዳ በወልዮቹ ቤት ይኸው ዛሬም ድረስ እየተነገረ አለ። ኪታባችን የይቅራችን ፊደል ሰውኖ መጀመሪያው ሰውኖ ማክተሚያችን ይሄ ገልቱ ዘመን እብቅና ፍሬው ስንዴና በቆሎ እየተዛነቀ በየሰርጣ ሰርጡ እምቧጮ አርካ ላይ እየተደለቀ ዙልማ ላይም ብሎ የዛውያው ሰንደቅ ምስለኔው ወደቀ። የዘረኝነት ጎጥ የሃይማኖት ጠገግ ያድሎ ክፉ ደዌ ነግሶበት ባገሩ ውሸት ጌጥ ተደርጎ ከድሃው ጭጎት ስር እንደ ንጉሥ ልፍኝ በመስተናበሩ ይሄው በዚያ ሰሞን የሃበሾች አሊም ዱንያን ተጠይፈው ሞትን አቅፈው ሳሙት ለሐቂቃት ደሩ። እኒያ ደጋጎቹ በየበረሃው ላይ በደረሳነት ሐቅ አንጀታቸው ታስሮ በረሃብ ተወግሮ ነበርንየታቸው ከዱንያ ድግስ ጋር የተጣላ ኑሮውም እነርሱ ተርበው ዛውያው እንዲቆም ኪታቡ እንዲጸና ነበር ምኞታቸው። እየተናነሱ ጀሊሉን ማተለቅ ነበር ንየታቸው። እየተሰደዱ እየተወገሩ ጀማውን መካደም ነበር መንገዳቸው። ሰውን እየሠሩ ሰውን ማንገስ ነበር ነገረ ሥራቸው። ጫሌ ገንደ ጎራ ቃሉ ጀማ ንጉሥ ዑመር ዑመር ይላል። ዛሬም ኪታባቸው አባትነት ማለት ለአገር የተሰጠ ለወገን ለዘመድ ለመንገደኛ ሰው ለባዳ ድንገቴ መሆኑን ነገረን መሆኑን አስረዳን። የደገሮቹ ልጅ የገታው ባለሟል ሸህ ዑመር ገነቴ እንዲህ ወደ ራያ እንዲህ ወደ የጁ ደግሞም ወደ ቃሉ ደዌ ራህመቶ ይሄ የጦቢያ ሰው ታሞ ከረማሉ። አሽረው እያለ ዑመር ጋር ተኝቶ እሱ የቀደደው የወሰነው ነገር አይታለፍ፣ ቀኑ ምን ሰውም ቢወዱት ከሞት አያስጥሉት ካለቀ ዘመኑ። ግን ደግሞ ግን ደግሞ ከእኛ ጋር ይኖራል። የሙፍቲ ዑመር ቃል ነገረ ኪዳኑ ዛሬም እንላለን ሰዎች ወይ ሰው ሁኑ ተጻፈ በጃኖ መንግሥቱ ዘገይም